የአሜሪካ ስቴት ዲፓርትመንት በየዓመቱ የሚያዘጋጀው ዳይቨርሲቲ ቪዛ ሎተሪ ወይም ዲቪ ሎተሪ ሊከፈት ጥቂት ቀናት ብቻ ቀርቶታል። ዲቪ 2027 ሊከፈት ነው። በዚህ ቪዲዮ የማጋራችሁ አምስት ነጥቦችን ዲቪን በተመለከተ ይሆናል። በመጀመሪያ ዲቪ 2027 ግሪን ካርድ ሎተሪ መቼ ይከፈታል? ሁለተኛ፣ ግሪን ካርድ ምንድን ነው? ሶስተኛ፣ ለምን ዲቪ 2027 ተባለ? አራት፣ ዲቪ ከመሙላታችሁ በፊት ማድረግ ያለባችሁ ነገሮች፣ አምስት፣ እንዴት ለዲቪ 2027 ግሪን ካርድ ሎተሪ አፕላይ ላድርግ የሚሉትን አንድ ባንድ ብሬክዳውን አድርገን ለማየት እንሞክራለን። እንደዚህ አይነት ጠቃሚ ቪዲዮ እንዲደርሳችሁ ይህን ቪዲዮ ላይክ፣ ሼር እንዲሁም ኮመንት ብታደርጉ እንበረታታለን። ቻናሉንም ሰብስክራይብ በማድረግና የደወል ምልክቱን በመጫን እንደነዚህ አይነት ጠቃሚ ቪዲዮዎች እንዲደርሳችሁ ማድረግ ትችላላችሁ። ወደ ቪዲዮ እንግባ። አንደኛ፣ ዲቪ 2027 ግሪን ካርድ ሎተሪ መቼ ይከፈታል? በየዓመቱ እንደሚደረገው የአሜሪካ ስቴት ዲፓርትመንት ይህንን እድል ሁልጊዜ ኤርሊ ኦክቶበር 2025 በእኛ መስከረም መጨረሻ አካባቢ ይከፍታል። አፕላይ ለማድረግ ደግሞ እስከ ኤርሊ ኖቬምበር 2025 ድረስ በእኛ ደግሞ ጥቅምት መጨረሻ ድረስ ማለት ነው። በዚህ ቪዲዮ የዲቪ 2027 ሎተሪ ዴት ስቴፕ ባይ ስቴፕ ጋይድ ፕሮሰሱን አነግራችኋለሁ። ሁሉንም መረጃዎች ከኦፊሻል ዩኤስ ዲፓርትመንት ኦፍ ስቴት ዲቪ ሎተሪ ዌብሳይት የተገኘ ትክክለኛ መረጃ ነው። ማስታወሻ ይዛችሁ በደም ተከታተሉ። ስለ ትምህርት ሁኔታ፣ የስራ ልምድ፣ የዲቪ 2027 ፎቶ፣ ስቴት ባይ ስቴት አፕሊኬሽን እያንዳንዱን ዝግጅት ጨርሳችሁ ለመጠበቅ ያግዛል። ሁለተኛ ግሪን ካርድ ምንድን ነው? ግሪን ካርድ ምንለው ኦፊሻል የሆነ መታወቂያ ዶክመንት ነው። ይህም በዩኤስ ትክክለኛ የመኖሪያ ፍቃድ የሚያሰጥና የዩኤስ ዜጋ ካልሆኑ ሰዎች የሚለይ ነው። ይህ ግሪን ካርድ የሚያመለክተውን ሰው ቤተሰብ ጭምር ያካትታል። ይኸውም ባለቤት፣ ልጅ ልጅ ከ21 ዓመት በታች ያለ ልጅ ይህንን የመኖሪያ ፈቃድ ማግኘት ይችላል። ሶስተኛ ለምን ዲቪ 2027 ተባለ? የግሪን ካርድ ሎተሪ ባመለከታችሁበት ዕለት አይጠራም። ቪዛ ፕሮሰስ ማድረግ በሚጀመርበት ዕለት ይጠራል። አፕሊኬሽኑን ለምሳሌ ኦክቶበር እስከ ኖቬምበር 2025 ድረስ ይቆያል። ሪዛልት ኦፍ አናውንስመንት ደግሞ ከሜይ 2026 አያልፍም። ሜይ 26 ላይ አናውንስመንት ይደረጋል ሪዛልታችሁን ታውቃላችሁ። ኢንተርቪው እና ቪዛ ፕሮሰስ ኦክቶበር 2026 እስከ ሴፕቴምበር ትዌንቲ ሰቨን ይቆያል ማለት ነው። ስለዚህ ምንም እንኳን በ2025 ብታመለክቱም ኢንተርቪው እና ቪዛ ፕሮሰስ እስከ 2027 ስለሚቆይ ለዚያም ዲቪ 2027 ተብሎ ይጠራል ማለት ነው። አራተኛ ዲቪ ከመሙላታችሁ በፊት ማድረግ ያለባችሁ ግሪን ካርድ ሎተሪ የሚሞላው በነፃ ነው። አፕሊኬሽን የሚሞላው በዩኤስ ዲፓርትመንት ዲቪ ሎተሪ ኦፊሻል ሳይት ነው። ሌሎች ዌብሳይቶች ላይ መሙላት ምንም አይነት ተቀባይነት አይኖረውም። አምስተኛ እንዴት ለዲቪ 2027 ግሪን ካርድ ሎተሪ ላመልክት? ስቴፕ ባይ ስቴፕ ጋይድ ላደርጋችሁ። ስቴፕ ዋን ኢሊጅብሊቲ ቼክ። ኢሊጅብሊቲ ማለት ሕጋዊነት ወይም ተፈቅዶለታል ወይ፣ ለምሳሌ ኢትዮጵያ ለዲቪ ሎተሪ ተፈቅዶላታል ወይ የሚለውን ቼክ ማድረግ ነው። መጀመሪያ ከሚከተሉት ሶስት ሪኳየርመንቶች ቢያንስ አንዱን ልታሟሉ ይገባል። ኢትዮጵያ ከተፈቀደላት ከነዚህ ሶስት ሪኳየርመንቶች አንዱን ማሟላት ግድ ነው። አንደኛ ካንትሪ ኦፍ በርዝ ነው። ዚች ሊጅብል ከሆነች ሀገር ውስጥ የተወለደ መሆን አለበት። ሁለተኛ ኤጁኬሽን ነው። ቢያንስ የሃይ ስኩል ዲፕሎማ ያለው የአስራ ሁለተኛ ክፍልን የጨረሰ ማለት ነው። ሶስተኛ ወርክ ኤክስፔሪየንስ ምንም አይነት ኢጁኬሽን ከሌለው የትምህርት ማስረጃ ማቅረብ ካልቻለ ደግሞ በዛች ዲቪ ለመሙላት ህጋዊ በሆነች ሀገር ውስጥ ቢያንስ የሁለት ዓመት የስራ ልምድ ማቅረብ የሚችል ማለት ነው። ከነዚህ ሪኳየርመንትስ ቢያንስ አንድ ካላሟላ ኦቶማቲካሊ ዲስኳሊፋይድ ይደረጋል ማለት ነው፣ ወይም ዲቪ መሙላት አይችልም ማለት ነው። ስቴፕቱ አክሰሶ ዘ ኦፊሻል ዌብሳይት አፕሊኬሽን ሲከፈት ኦፊሻል ወደ ሆነው ዳይቨርሲቲ ቪዛ ሎተሪ ዌብሳይት መሄድ ነው። ስለዚህ አንደኛ ቢግን ኢንትሪ የሚለውን ተጭነን በመግባት ሁለተኛ ላይ ኢንስትራክሽኖችን ሴክሽን ኦፊሻል ጋይድ ላይኑን በደንብ አድርገን ማንበብ ይኖርብናል። ሶስተኛ ፎቶ ኤግዛምፕልስ ነው። ማስታወሻ ፎቶ አፕሎድ ማድረግ ላይ የሚፈጠር ስተት ዲቪሎተሪ ላለማሸነፍ ምክንያት ነው። በጥንቃቄ ይህንን ሴክሽን ማየት ያስፈልጋል። ስቴፕ ስሪ ፊሊንግ አውት ኦፍ ፐርሰናል ኢንፎርሜሽን ነው። ፐርሰናል ኢንፎርሜሽናችን ማለት ስለኛ እኛን የሚገልጹ ኢንፎርሜሽኖችን በትክክል መሙላት፣ ስም በትክክል መሙላት አለበት። ይህም ከፓስፖርት ወይም ከናሽናል አይዲ ጋር መመሳሰል አለበት። ማስታወሻ እዚህ ጋር ዲቪሎተሪ ፎርም ስፔሻል ካራክተርን አይቀበልም ያ ማለት ከኤስ ከዜድ ያሉ የእንግሊዝኛ ፊደላትን ብቻ ይወቅ ይቀበላል ማለት ነው። አሁን ይሄ ለኛ ብዙም ለኢትዮጵያ አይመለከትም። ለሌሎች ሀገሮች ጽሁፍ ላይ ከላይ የካራክተርን ለመግለጽ የሚጠቀሙባቸው ለጠብጣብ አይነት ነገሮች አሉ። እነሱን ለማለት ነው። እኛ ጋር ያው ከኤስ ከዜድ ባሉ ፊደሎች ስለምንጽፍ ችግር የለውም። አንደኛ ላስት ፋሚሊ ኔም በትክክል ይጻፋል። ላስት ፋሚሊ ኔም ያው የአያት ስም ማለት ነው በእኛ ። ሁለተኛ ፈርስት ኔም የእኛ የራሳችን ስም፣ ሶስተኛ ሚድል ኔም፣ ብዙ ጊዜ በኢትዮጵያ ሚድል ኔም ላይ የምናደርገው የአባታችንን ስም ነው። ያው እዚህ ጋ በትክክል ላስት ኔም፣ ፈርስት ኔም እና ሚድል ኔም ምን ማለት እንደሆነ ፊራጅሲ የተባለው ዩቲብ ቻናል ላይ በደንብ ሲገልጽ ዋይቻለሁ። ራሳችሁ ሄዳችሁ ማየትና ማረጋገጥም ትችላላችሁ። ዙሮ እናንተ ግን ፈርስት ኔም የራሳችሁ ስም ነው። ሜድል ኔም ያባታችሁን ስም ማስገባት ነው። ላስት ኔም የአያታችሁን ስም ማስገባት ነው። በቃ አለቀ ማለት ነው። አራተኛ በርዝ ዴት ነው። በርዝ ዴትን ሲሞላ መጀመሪያ መንዝ ነው፣ ቀጥሎ ዴት ነው፣ ከዚያ ይር ነው የሚሞላው። ይህ ዴት መንዝና ይር በእኛ አይነት አቆጣጠር እንደሱ አይሆንም። መንዝ ዴት ይር ነው። ሌላ አምስተኛ ሲቲ የተወለዳችሁበት ሲቲ የተወለዳችሁበትን ቦታ ማለት ነው። ያው ሲቲ የሚለው ካንትሪ የተወለዳችሁበት ሀገር ካንትሪ ኦፍ ኢሊጂቢሊቲ እዚህ ጋር ሀገራችን ለምሳሌ ኢትዮጵያ ሌዲቪ ሎተሪ ኢሊጅብል ከሆነች ኢሊጅብሊቲው አለ። እዛ ጋር ሴሌክት ስታደርጉ ኢትዮጵያ ራሷ ሊስቷ ትመጣለች። ኢሊጅብሊቲውን ቼክ አድርጋችሁ ማለት ነው። ስቴፕ ፎር ግሪን ካርድ ፎቶ ጋይድላይንስ። እዚ ጋር በጥንቃቄ ስትሪክት የሆነ ክራይቴሪያ ስለሆነ በጥንቃቄ ሊሟላ ይገባል። አንደኛ መስቲቢ ስኩዌር ዊዝ ሳይዝ ቢትዮን በ600 በ600 የሆነ እና በ1200 በ1200 ፒክስል መካከል የሆነ ፎቶ ሊኖር ይገባል። እንዲሁም ደግሞ ይህ ፎቶ መስት ቢ ጄፒኢጅ ፎርም መሆን አለበት። ጄፒኢጅ ፎርማት ነው መሆን ያለበት፣ ፒኤንጅ ፎርማት መሆን የለበትም ነው። ሁለተኛ ባክግራንድ፣ ባክግራንዱ ፕሌን ዋይት ኦር ኦፍ ዋይት እና መስት ሀብን ቴክን ዊዝን በላስ ሲክስ መንስ። ባክግራንዱ ነጭ መሆን አለበት እና ደግሞ ከስድስት ወራት ወደዚህ የተነሳ ፎቶ መሆን አለበት ወር ፊልተር ኦር ኤኒ ዲጂታል ኤዲቲንግ ናት አላውድ። አሁን ፎቶችሁ ላይ ግላስ ለብሶ በደንብ ፊልተር የተደረገ ፎቶ ኤዲት የተደረገ ፎቶ አይ ፈለግም ነው። አራተኛ ቼክ ዮር ፎቶ፣ ግሪን ካርድ ፎቶ ቼከር የሚለው ላይ ፎቶችሁ ለዚህ ለዲቪ አፕሮፕሬት መሆኑን ግሪን ካርድ ፎቶ ቼከር ላይ ቼክ ማድረግ ትችላላችሁ። ማስታወሻ፣ ፎቶ ማስተካከል ከአሁኑ መጀመር አለባችሁ በጣም አስፈላጊ የሆነ ጉዳይ ስለሆነ ማለት ነው። ስቴፕ ፋይቭ አድሬስ ኤንድ ኮንተንት ኢንፎርሜሽን ነው። እዚህ ጋር አድሬሳችሁን ኮንተንት ኢንፎርሜሽናችሁን በትክክል መሙላት ነው። ለምሳሌ ኢን ኬር ኦፍ የኦፕሽናል ነው። አድሬስ ላይን ዋን፣ አድሬስ ላይን ቱ የሚላለን የምትገኙበት ቦታ ሁለት አማራጭ ቦታ ሊኖር ይችላል መሙላት ነው። ሲቲ ወይም ታውን፣ ዲስትሪክት ፕሮቪንስ ይላል እዚሁ ወረድ ማለት ነው ክልላችሁን፣ ፖስታል ኮድ ፖስታል ኮዳችሁን ያላችሁበት ከተማ ለምሳሌ ፖስታል ኮድ ከሌለው የለውም፣ ካለው ለምሳሌ አዲስ አበባ ከሆነ አንድ ሺህ ነው ፖስታል ኮዱ ባህር ዳር ስድስት ሺህ ፖስታል ኮዶችን ጉግል ላይ ማየት ትችላላችሁ። ካላቸው ይኖራል ከሌላቸው እነን ትሎታላቸው። ሰባተኛ ካንትሪ ሀገራችሁን። ስምንት ፎን ነምበር ስልክ ቁጥራችሁን። ዘጠኝ ኢሜል ኢሜል አድሬሳችሁን ሁለት ጊዜ ኮንፊርም ታደርጋላችሁ። በጥንቃቄ ኢሜል አድሬሳችሁን ሙሉ፣ ምክንያቱም በኢሜላችሁ ነው በኋላ ዲቪ ከደረሳችሁ ለኢንተርቪው የምትጠሩት ማለት ነው። ስለዚህ ኢሜላችሁን በጥንቃቄ መሙላት ይኖርባችኋል። ስድስተኛ ኢዱኬሽን ሪኳርመንት ያው ኤጁኬሽን ሪኳርመንት ቅድም የተገለጸ ጉዳይ ነው። ሰባተኛ ማሪታል ስታተስ ኤንድ ቺልድረን ኢንፎርሜሽን ነው። ስለዚህ ሲንግል ነው፣ ሜሪድ ነው ያገባ ነው፣ ዲቮርስድ ነው የፈታ ነው ወይስ ዊዶድ ነው የሞተበት ነው ወይስ ሌጋሊ ሴፓሬት ነው የተፋቱ ከሆነ እዚህ ጋር በጥንቃቄ መሙላት ነው የሚያስፈልገው። ብዙ ጊዜ ወይ ሲንግል ወይ ሜሪድ ከሆነ እንደዚያ ነው። አሁን ዚጋ የተሴፓሬትድ የሚለውን ከነካችሁ ሌጋሊ ሴፓሬትድ የተፋታችሁበትን የፍርድ ቤት ወረቀት ሁሉ ስለምትጠየቁ እዚ ጋ በጥንቃቄ ልትሞሉ ይገባል። ሌላ ስቴፕ ኤት ሪቪው ኮንፎርሜሽን ነው። እንግዲህ ሁሉ ከሞላችሁ በኋላ እንደገና ቸክ ታደርጋላችሁ። ከዚ ኮንፎርሜሽን ቁጥሩ ይመጣል። ስቴፕ ናይን ኮንፎርሜሽን ናምበሩን ሴቭ ታደረጉታላችሁ። ሁሉም ነገር ኮሬክት ነው ማለት ነው። ከዛ በኋላ ሴቭ ኮንፎርሜሽን ናምበር ነው። ኮንፎርሜሽን ናምበራችሁን ስክሪንሻት አድርጋችሁ በፒዲኤፍ መልኩ መያዝ አለባችሁ። በቀጣይ ቪዲዮ ዲቪ ለመሙላት እንገናኛለን። መልካም ጊዜ።